ሰላም ጤና ይስጥልኝ። ወደ ኤልሳቸው ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ክብር ይመስገን። እኔ ሰላም ነኝ፣ የደብረ ሲናዋ ነኝ። እንዴት አላችሁልኝ? እርሶ ቢሆኑ ምን ያደርጋሉ? ፕሮግራማችን እነሆ ጀመረ። እርሶ ቢሆኑ ምን ያደርጋሉ? እንዴት ትለናለች የዛሬዋ ባለታሪካችን ደግሞ እኔ ከአንድ እስከ አስራ ሁለት ትምህርቴን ጨርሴ ወደ ዩኒቨርስቲ ስገባ በጣም ደስተኛ ነበርኩ። በጣም ነበር ደስ ያለኝ ምክንያቱም ነፃነት ሊኖረኝ ነው እንደ ልቤ ከጓደኞቼ ጋር ከሌላ ሰው ጋር ሊገናኝ ነው ምናምን ብዬ አስቤ ነበረ። ነገር ግን ከዚህ የባሰ ህይወት ሆነብኝ። ምክንያቱም እናቴ በመጀመሪያ በጣም መንፈሳዊ የምትባል ትንሽ ኮስተር ያለች ሴት ነች። አባቴ ደግሞ አለማዊ ፈታ ያለ ነው። በቃ ልጅ ነፃነት ይኖራት በነፃነት ትኖር ይላል። በቃ እንዴት ነበር የሚጫወቱብኝ? ምክንያቱም አባቴ ነፃነት ይኖራት ፍላጎቷን ትከተል። እንደ ፍላጎቷ ትኖር በቃ ፍላጎት እንደ ፍላጎቷ ሲል ትባልኩ ወይ ምናምን አይደለም ግን በቃ ጭቁን ተደርጋ መንፈሳዊ መሆን ተፈለገች ራሷ ትሆን እንጂ በግድ መንፈሳዊ ተደርጋ ወይም ደግሞ በግድ ካልሆነች ተብላ አይደለም ይላል። እናም እንደዛ ስለሆነ ነበር፣ በዚህ መልኩ ስለነበር ቤተሰቦች ያለው ነገር፣ ለእኔ ዩኒቨርሲቲ ትልቅ ነገር ነበር። ነገር ግን እዛ ሲሄድ የምኖረው ዶርም ሳይሆን ከእናቴ ጓደኛ የሆነችው ጋር ከፊቤና ከልጆቿ ጋር ነበር። ሁለት ልጆች አላቸው። ከባለቤቷና ከልጆቿ ከወንዶቹ ልጆቿ ጋር ነው የሚኖሩት። ትልልቅ ናቸው። አንድ ትምህርት ቤት ነው የምንማረው፣ ደስ አለኝ። ነገር ግን አንድ ችግር ገጠመኝ። ገና በገባሁ ማግስቱ ግስቱ ከሌሊቱ አስር ሰዓት ላይ ተነስተው፣ ሁሌም እየተነሱ ነው ጸሎት ያደርጋሉ። እና ጸሎት አብረን አላደረግን አሉኝ። እኔ ደግሞ ጸሎት ማድረግ አልፈለግኩም። ያሉት መኘት ነው የፈለግኩት፣ ምክንያቱም ፍቅረኛ አለኝ። ከፍቅረኛ ጋር ሳወራ ነው ያመሸሁት። ስለዚህ ጠዋት መኘት ነው የምወደው፣ የለመድኩትም እናቴ ብላይ ብላይ ዓለም መልኩላት እና፣ በዚህ መልኩ ተነስተን ጸሎት ሲሉኝ እኔ አልፈለግም አሞኛል እራሴ፣ ያልኳቸው። ግድ የለሽም ጸሎ ስታረጊበት ቆይተውሻል፣ ምናም ብለው በደንብ አባብ ብለው አስነሶኝ። እናም ጸሎ ታረጊው፣ በጣም ነው የከፋኝ። ምክንያቱም እኔ መኛት ነበር የፈለኩት። በማግስቱም ደግሞ እንደዚህ ተደገመ። በቃ በጣም የበለጠ ከፋኝ። እንዴት እንደዚህ የሚሆን አልኩኝ። በቃ እነሱ ስለ መንፈሳዊ ነው የሚያወሩ በጣም ነው የሚጨንቁት፣ በጣም ነው እንትን የሚሉት። እኔ ደግሞ ነፃ በቃ ዘና ማለት ነው የፈለኩት፣ ነፃነት ነበር የፈለኩት። ነገር ግን ይህ ሊሆን ልኝ አልቻለም። እና ይህ በዚህ እያለ ሴቷ ኤልሳ ኤልሳ ቤት ትባላለች፣ ወንዱ ደግሞ ኪሩቤል ይባላል። ሴቷን ኤልሳ ስላት፣ አይ ኤልሳ አትበኝ፣ እኔ የምባለው የምፈልገው ኤልሳቤጥ ነው ትላለች። ወንድ ኤልሳ ሲጀመር የወንድ ስም ነው ትለኛለች። ወንዱን ደግሞ ኪራ ኪሮ ስናም ስለው ስሜኮ በመንፈሳዊ ስሜ ተደረገው ከቅዱሳን ረድኤት እና በረከት ለማግኘት ስለሆነ እንደዛ አትበይኝ ይላል። በቃ ጨጓር ትላለች ጅባረ ታሪካችን እና ይህ በዚህ እያለ በእንደዚህ እየኖርን በቃ በጣም እቸገር ነበረ። ምክንያቱም እንደ መጸለይ ትማለት ምናምን አልፈልኩም። በቃ ጽሉ እንተሆነ ሰላማዊ ሰላም አሳድረኝ እንጂ ቆሜ ቡስ አጸሉት አድርጌ ሰግድ ምናምን እንደዚያ ስላልሆነ በቃ ብዙም ደስተኛ አልነበርኩም ግን በቃ እነሱ በቃ በፍቅር በፍቅር አስገድደው እንደዛ እንዳደረግ ይገፋፉኝ ነበረ ከዛም በቃ ግን በቃ የሆነ ይጭንቀኝ ነበር ከእነሱ ጋር በቃ የደባልነት የሆነ ስልት እንደዚህ ነው እንደሚሰማኝ የሆነ እንደነሱ ፈታም ማለታቸው እነሱ በጣም ደስተኛ ናቸው ሲያቸው ሲያወሩ እህት እና ወንድሞች ያላቸው ፍቅር በጣም ደስ ይላልና አንድ ጊዜ ማታ ላይ ጉባኤ እንሄድ ብለውኝ ሄደን ስንመለስ፣ ጥያቄ እርስ በርስ እየጠያየቁ ነው እና፣ ከዛ ወንዱ ልጅ እስኪ ዛሬ ከተማርነው ውስጥ ልጠይቅሽ ብሎ እሷን እየጠየቃት ነው። እኔ እንኳ ቢጠይቁኝ ምን አልመለስላቸውም። አንደኛ ላውቅም፣ ሁለተኛ አልፈልግም። በቃ ምን ፍላጎት ሄደ? የምፈልገው መሳቅ፣ ጫወት፣ የሆነ ደስታ ነገር ነው እንጂ እንደዛ አይነት ነገር አልነበረም ፈልገው ትለናለች። እናም ይህ በዚህ ያለ ከዛ ጥያቄ እየተጠያየቁ እያለ እንዲህ ብሎ ጠየቀ። ከሰባቱ ለሰባት አመት ያክል ዋሳ ጥጥ የኖረው ይህ ቅዱስ አባት ማን ይባላል ሲል፣ እኔ ራሱ ገርሞኝ እዛ እንትኖ ላይ ገርሞኝ ስለነበር እንዲ ሰባት አመት ሙሉ ዋሳ ጠጣ ቆየ ብዬ ስሙን ራሱ ይዤ ስለነበረ እንደ አጋጣሚ ሆኖ አባ በጎ ብዬ መለስኩለት። በጣም ጎበዛለኝ። ደነግጥኩ በቃ በቃ የሆነ ብቻ የተለየ ስሜት ተሰማኝ። በጣም ጎበዝ ይለኝ እንደዚህ ከሆነ አሁን ላይ እንትን እያልኩ እያያዝኩ መልሳለሁ ብዬ አሰብኩ እና እንደ ሲጠይቁ በቃ ጉባኤ ላይ ሄደው እንትን ብለው ተምረን ስንመለስ ብዙውን ጊዜ እንትን እናለን፣ በቃ ጥያቄ ሲጠይቁ። እኔም ከዛ ያን ነገር እዛ ጋር ለመመለስ ብዬ ያን ጥያቄ በደንብ ለመያዝ ሞከርኩ ማለት ነው። ከሴቷና ከወንድሞች ጋር በጣም አንድ ቀራረብ ነበር። በቃ ቀስ ቀስ ቀስ በቀስ እየተቀራረብን መጠን ማለት ነው። ግን አንድ ቀን በጣም አናደደኝ። ወንዱ ሴቷን እህቱን ጠይቆ ጠርቶ ስሚ እስኪ ሴት ወንድማችንን ቀስቀሽ አለኝ ማለት ነው። ለምንድን ነው እንደዚህ የሚለው? ናት ሱሪ ስለምትለብሽ ናቸው። እኔ እኮ ሱሪ ለብሻለሁ፣ ግን ደግሞ የሴት ሱሪ የለበሱ ግን ሱሪ ሱሪ ነው። እኛ መልብስ ያለብን ብጃማዎች፣ ጎዶጆ፣ የተለያዩ ነገር ሰውነታችንም፣ የሰውነት ቅርጻችን በደንቡ የማያወጣ ነገር ነው ምናምን አለችኝና በዛ አናደዱ ነገር ግን ቀስ በቀስ እኔ ወደ እነሱ እንትን ማለት ጀመርኩ። ፍቅረኝም ማራስ ስለ እንደዚህ ማለት ልጀምርበት ምን ስልበት እየራቀኝ ሄደ። እናችንም ጭራሽንም ቀረ ማለት ነው። እናም ከክሩቤል ጋር በቃ በጣም እየተቀራረብን ከሁለቱም ጋር በጣም እየተቀራረብን መጣን። ግን እኔ ለክሩቤል ያለ ያለኝ ስሜት ያለኝ ፍላጎት የበለጠ እየጨመረ እየተቀየረ መጣ እና በቃ ፍቅራችን ሁሉ ነገራችን በቃ ከምንም በላይ ሆነ ማለት ነው። መንፈሳዊ ህይወታችንም እየተሻለ መጣ ደስተኛ ሆንኩ እናቴ ከምንም በላይ ደግሞ ከምንም በላይ እናቴ የበለጠ ደስተኛ ሆነች እንደዛ በመሆኔ በጣም እንደሰርግ መጀመሪያ ግን በጣም ጨናነቅ ነበር በጣም ችግር ውስጥ ነበርኩ በጣም ከምንም በላይ እና አንድ ቀን ታዲያ አንድ ነገር እንትን እላችሁ ስለምፈልግ በውጭ ላይ ጠብቃችኋለሁ አለ ነው ግብር አሉት እና ከዛ ውጪ እኔም እሷም እህቱም ሆነን ስንሄድ ከሆነ ሴት ጋር ቆመው አገኘነው እናም ይቺ ፍቅረኛ ናት ተዋውቋል በጣም ደነገጡ በጣም ምክንያቱም እኔ ከወንድምነት አልፌ በሌላ ነገር አስበው ስለነበረ ፈጽሞ ፍቅረኛ ያለውም አይመስልም ነበረ እና በቃ ደነገጠው በጣም ፈራው በጣም ብዙ ነገር ተሰማኝ፣ እና በጣም በቃ ከምንም በላይ አዘንኩ ማለት ነው። ፍላጎታቸውን፣ አላማቸው ምናምን ስጠይቃቸው በተክል ለመጋባት ያሰቡት በጣም ደስ ይላል። ሕይወታቸው ምናምናቸው ናቸው። እና እኔ ከዛ በኋላ የብቸኝነት ሕይወት መኖር ጀመርኩ። በቃ ደስተኛ ሊሆን ይችላል። በቃ መጀመሪያ ደስተኛ እንዳልነበርኩ፣ በኋላ ደግሞ ደስተኛ መሆን ጀምር የነበር መንፈስ ጥያቄ ሲጠያዩ ቁጣ ይጠይቃለው ጸሎት ጠዋት ላይ ተንሰባብሮ አብሮ ያለው በጣም ብዙ የበረከት ስራዎችን አብረን እንሰራለን። ትናንት ውስጣችን በጣም ብዙ በጣም ብዙ ማለት ነው። ለምሳሌ የሆነ የኔ ብጤ ካለ ምናምን ካለ ሶስታችን በተለያየ ቦታ በተለያየ መንደር ውስጥ ገብተን ለምነን በኔ ብጤው እንረዳለን። ብዙ ነገር እናደርጋለን። ምክንያቱም ቤተሰብ ላይ እንድንሰጥ ምናምን አባታቸው ብዙ አይፈቅድም ነበር። የለፋችሁበት የሆነ ወይ ሰርተን ወይ የቀን ስራ ወይ የሆነ ስራ ሰርተን እንድንሰጥ ነበር የሚፈልገው ወይ ደግሞ መጽሐፍ ሸጠን በቃ እንድናግዝ የሚፈልገው በዚህ መልኩ ነበረና እና በቃ እኔ ምንም ደስተኛ ልሆን አልቻልኩም። በጣም አዘንኩ። በጣም ከፋኝ ማለት ነው። ለእነሱ ግን ብዙ ምክር ቤቴ ምናምን አላሳያቸውም። እንዲያውም በቃ ፍቅረኛ አለኝ ብሎ ካስተዋወቀኝ ወደ በኋላ እንደውም ጭራሽ ለሱ ያለኝ ስሜት ለሱ ያለኝ ፍላጎት እየጨመረ ሄደ። ደግሞ እሱ በቃ በቃ እሱ በምንም ነገር ታስበኛለኝ ብሎ ስለማያስብ በጣም ነው እንትን የሚለው። ግን የሱ ጓደኛው የሆነ ደግሞ ለእኔ ፍቅር ጥያቄ ያቀረበልኝ ጭራሹን የሚባስ ብሎ፣ እኔ ደግሞ ለሱ ምንም አይነት ፍቅር ምንም ነገር የለኝም ለዛ ጓደኛው ልክ አንድ እሱ ከምታውቂያለፈ ምንም ነገር የለኝ ምን አንድ ምን ፍቅር ያለኝ ሁሉ ነገር ያለኝ ለዚህ እኮ ነው። እናም ከጊዜያቶች በኋላ የነሱ ህይወት በጣም እየጠበቀ እንድንያለ ሲመጣ በቃ እኔ ትምህርት ላይ ማተኮር አልቻልኩም። በቃ በጣም እወደዋለሁ፣ በጣም አፈቅረዋለሁ፣ በቃ እያለ እሱ ማሰብ አልፈልግም። እሱ ከሌለ ምግብ እንኳን አልበላ እስከሚሄድ ድረስ በጣም እስከምቸገር ድረስ ኮንኩኝ በቃ እሷ እና እሱ ያላቸውን ላወት ቀረቤታ ምናምን ሳይ ፍቅራቸውን ሁሉ ነገር ሳይ በቃ አማራጭ ስለሌለኝ ማንም ሰው ሳያውቅ ይሆን ጸበል ሄድ ምናምን ብዬ በግድ ተለማምጨ ምናምን የውጭ ፕሮሰስ ጀመርኩ እና ደግሞ አባቴን አስቸግሬ ገንዘብ ተቀብዬ ወደ ውጭ እንትን ማለት ጀመርኩ። ምክንያቱም የተማርኩት መንፈሳዊ ህይወት አለ፣ ትምህርት አለ፣ ለሰው እንቅፋት መሆን አልችልም። እዚህ ጋር ደግሞ ወደዋል። በቃ እሱ ጋር ተሆንኩኝ። በፍጹም ተነሱ ጋር መኖር የምችል ከሆነ እነሱ ጋር እንትን ማድረግ የምችል ከሆነ በቃ በዚህ መልኩ መቆጠል ስለማልችል አማራጭ ስላጣሁ እና ስላጣሁ ብቻ ስደት እንዳማራጭ አድርጌ ማንም ሰው ሳያውቅ ማንም ሰው እንትን ሳይል አንዴ ጸበል ነው አንዴ እንዲህ ነው በማለት የውጭ ፕሮሴስን ጨርሼ ወደ ውጭ ወደ ቢሩት በጠለብ በኮንትራት ሄድኩ ትላላችሁ ጌታችን። በቃ ከዛ በኋላ ጓደኛው ሁሌም ይደውለኛል፣ ሁሌም ይጠይቀኛል፣ ሁሌም ይጎበኛል። ነገር ግን በፍጹም እኔ እሱ ለሱ ፍቅር ሊኖረኝ አልቻለም። በቃ አረብ ሀገር ከሄድኩ በኋላ ለጓደኛው ያለውን ነገር ሁሉ ነገርኩት። እኔ ኪሩቤል ምን ያህል እንደምወደው፣ ምን ያህል እንደማፈቀረው በቃ እኔ በቃ እሱን ለሱ በቃ ትልቅ ስሜት እንዳለች፣ ስለዚህ ለዚህኛው ለጓደኛው እንኳ ብሆን ለሱ እንኳ ሽብየው ቢኖር እንኳን በፍጹም ጥሩን ለኛ ህይወት ወይም ኛ ራ ህይወት ውስጥ ብንገባ ብንጀምር ጥሩ እንደማይሆን ነገርኩት። ነገር ግን እንደውም የበለጠ ከዚህ ህይወት እንድትወጭ አደርግሻለሁ። በቃ እንደውም የበለጠ እረዳሻለሁ፣ የበለጠ እረዳሻለሁ ከዚህ ህይወት እንድትወጭ ተኔ ጋር ብንቀራረብ ተኔ ጋር ብዙ ነገር ብናሳልፍ እንደውም የበለጠ ለአንቺ ጥሩ ነው አለኝ። እኔ ግን አላመንኩበትም። ምክንያቱም እንዴትም እና እንዴትም አድርጌ ላውጠው አልችልም። ነገር ግን ለኪሩቤል በፍጹም እንቅፋት ለሆኑበት አልፈልግም። ለዛ ነው ትምህርቴን ትቼ ከሱ ለመራቅ ያሰብኩት ከሱ ለመራቅ ያሰብኩት መንፈሳዊ ትምህርቱንም አልታውኩትም። አልተውኩትም። ይህ ነገር ኃጢአት ይሆንብኛል። ግን እንዴት ነው ይህን ነገር ከልቤ መውጣት የምችለው ከልቤ መቁረጥ የምችለው እንዴት ነው ትለናለች እህታችን። እና ጓደኛው ደግሞ ሁሉን ነገር ነግሬው ችግር የለውም እኔና አንቺ አብረን ብንሆን በቃ እሱ ለአንቺ ትምህርት ከሌለው ችግር የለውም እኔ እንደዚህ ብል ጠብሻለሁ ይበልጥ እጠግዝሻለሁ ከዚህ ህይወት ውስጥ እንድትወጪ አድርግሻለሁ ይለኛል። እኔ ግን መውጣት አልችልም መውጣትም አልፈልግም፣ ትለናለች እንድጀታች። በቃ እኔ እንዲሁ እንደወደድኩት እንዳፈቀርኩት መኖር ነው ምፈልገው። እንደውም ገዳም ብገባ ራሱ ደስ ይለኛል። ምክንያቱም በቃ ሌላ ሰው ከእንግዲህ ወዲያ እኔ እንጃ ወደ ልቤ የሚሄድት ነው የሚል አይመስለኝም። ግን ጓደኛው ሁሌም ይጠይቀኛል ሁሌም በቃ ይጨቀጭቀኛል አብረን ካልሆነ ይለኛል። እንዴት ላደርግ? ምን ትሉኛላችሁ? ምን ትመክሉኛላችሁ ትለና ምቸታችሁ ጓደኛውን እሺ ልበለው? የእውነት እንዳለው ለራሳችን ሊሆን ወይስ ምን ላደርግ? ጓደኛው በጣም ጓደኛው ቤስት ጓደኛው በጣም የቅርብ ጓደኛው ነው። የበለጠስ በሞ የበለጠ የሰማኝ ሁን ጓደኛ ስለሆነ ስለሚል ወይስ ለሱ ቅርብ ስለመሆን ወይስ ለሱ ለማየት እንደውም ቅርብ ይሆንልኝ ይሆን? ምን ትመክሩኛላችሁ ትላለች። ወይስ ደግሞ ለሌላ ሰው ፍላጎትም ሆነ ስሜትም ሆነ ምንም አይነት ነገር የለኝም። አሁን ሰላሳዎች ውስጥ እንኳን አልገባሁም። ገዳም ብገባ ገዳም ብገባ ስላለሁ እና ገዳም ገብቼስ የመበርታት የመጠንከሪ ነገር ኖር ይሆን? ግን ደግሞ እንደተማርኩት ከሆነ የሆነ ችግር ሲደርስብን የሆነ ነገር ስንሆን ሳይሆን ገዳም መምረጥ ያለብን የእውነት መንፈሳዊ ህይወትን አውቀን ውድ ነው እንደሆነ እሰማለሁ። እና እንዴት ትላላችሁ እንግዲህ ላድርግ? ምን ትመክሩኛላችሁ ትለናል። ይችላችሁ፣ የእውነት ከባድ ነው እንዴ! ግን ፍቅር መውደድ፣ ለኔ መታደር፣ መታደም፣ መፍቀር እራሱ ማለት ነው። ግን ደግሞ የሚወዱትን ሰው አለማግኘት ሌላ መከራ ነው፣ ሌላ ችግር ነው፣ ሌላ ፈተና ነው። የእውነት የደረሰበት ያውቀዋል። የእውነት ማለት ነው አንድ ሰው እየወደዳችሁት እያፈቀራችሁት ጣብ የሌላ ሰው እናንተ ለሱ ስሜት እያላችሁ ለሱ እንዴት መውደዴን ፍቅሬን፣ እንዴት ላሳየው በምን መልኩ ይረዳኛል ብላችሁ እያሰባችሁ እሱ አንድ ቀን መቶ፣ አይ እኔ እኮ ፍቅረኝ ልጅ ፍቅረኝ ላስተዋውቅሽ ብዬ፣ አላቅም ምን እንደሚሰማው ማለት ነው። ምን እንትን እንደሚልና ሳስበው በራሴ አመመኝ። እስኪ እናንተ ደግሞ የምትመክሩትን ምከሯት። ይህን ማለት ግን እሷ አንድ ላቆም እንድታውቁላት የምፈልገው ወይ ሰው የምትፈልገው ክርቤልን የምትወደው ልጅ ከሚወዳ ሴት መለየት አፈልግም እንደው ፍቅር ነው ያላት እሱን ትወደዋለች፣ ታፈቅሯል እነሱ ይደመጥ በተክሊል ነው የሚጋጨው እሷ ደግሞ በተክሊል ማግባት እንኳን አችልም እንትኑም የላትም። ምንም እንደገና ደግሞ እሱ ለእሷ ምንም አይነት ጥቅም የለም ፍቅር እና ነው ያለው አክብሮት ነው ያለው በትህትና እና በፍቅር ነው እስከ ዛሬ ድረስ የሚናገራት ማለት ነው ሁሌም ይጠይቃታል የሆነ አላማ እንድታገኝ ነው እሷ በዛ መልኩ በመሄደው በጣም ነው የሚያዝነው ከምንም በላይ ማለት ነው ምክንያቱም ትምህርቷ እንድትጨርስ ትምህርቷ እንድትል ነበረ የሚፈልገው ማለት ነው እሷ ትምህርቷም ያው እሷ በኦንላይን ነው የምትለማለት አስባለች ግን ያው የህይወቷ በጣም አስገራሚ የሆነባት አለ። ምን ትመክሯት አላችሁ? ምን ትሏት አላችሁ ብላለሁ። ወደ ወንድሞች ሰላማችሁ፣ በፍልስፍሰልኝ ጥሩ ምክር እንደምትመክሩልኝ ተስፋ አድርጋለሁ ማለት ነው።